ይችላሉ በእነዚያ ወራት ይላል መልከ መልካሞችና ደመ ግቡዎች ሴቶች ልጆች ተወለዱላቸው። የሰማይ ልጆች መላይክትም ይላል እነርሱን አይተው ወደዷቸው። እርስ በርሳቸውም ኑ ለእኛ ከሰው ልጆች ሴቶችን እንምረጣሉ ነው የሚለው። ቀጥልና ሄኖክ የእነዚህ አለቆች ስማዚያ እንደሚባል ቁጥራቸውም ደግሞ ወደ ሁለት መቶ እንደሚጠጋ ጭምር ነው የጻፈው እና ስማቸውም በዝርዝር ጽፏል እዛ ላይ ማየት ትችላላችሁ። በተለይ ያስተማሩትን በጣም በጣም እግዚአብሔር የማይወደውን ክፉ ስራ ታያላችሁ። ሚስቶች ካገቡ በኋላ ደግሞ ፀንሰው ሴቶቻቸው ሚስቶቻቸው የወለዱት ልጆች ደግሞ ራአይትና ወይም ኔፍሊሞችን እንደወለዱና ቁጥራቸው ወደ 3000 ክንድ፣ 3000 ክንድ ሰው 3 ክንድ ከስንዝር ቁመት አለው ይባላል። እነዚህ ግን በሺ ነው ያጠፉት እና አንዱን ክንድ በአንድ ሺ፣ አንዱን ክንድ በአንድ ሺ፣ አንዱን ክንድ በአንድ ሺ ኦልሞስት ወደ 3000 ክንድ የሚደራረሱ ኔፍሊም የሚባሉት እንደተወለዱ ይጽፋል። እነዚህም በተለይ ለሰዎች መነገር የሌለበትን በጣም ሴክሬት የሆነ ነገር ምስጢራዊ ነገሮችን ሁሉ ለሰው መነገር መገለጥ የሌለበትን ሁሉ መግለጥ እንደጀመሩ በተለይ በተለይ ካስተማሩት መካከል ተውላጠ ዓለም የሚለው በጣም ይገርማል። የዓለም ለውጥ ይላል እና ያንዱን ጽንስ ባንዱ ውስጥ ማሳደር በቃ ይሄ ትልቁ ነገር ነው። ሰውን ይላሉ መተርጉማ ሊቃውንት ፈረስ በቅሎ ማድረግ ፈረስ በቅሎን ደግሞ ወደ ሰው መለወጥ በጣም እግዚአብሔር ከጠላው ስራቸው መካከል አንዱ ሄነ ነበረ። የሰውን ዘር ወስደው ፈረስ በቅሎ ውስጥ የማድረግ ነገር የነዛን ዘር ወስደው ደግሞ ሰው ውስጥ የመክተት ነገር በዛም ሃይብሪድ የሆኑ በጣም አስፈሪ ክሪኤቸሮች እንዲወጡ የማድረግ ነገሮች ይሰራሉ።